ቴክ ኢት መዝናኝ እንግዲህ ፍለጋ እንደዚህ ይቀጥላል። ፍለጋ የኔ ስራ፣ ርእሱ ራሱ ፍለጋ ነው መሆን ያለበት ይሄ ፈልግ። ያ ጠዋት ረጅም ሰዓት ቆምኩኝ እዚህ እንደባለፈው፣ ያው ሁሌ አይመጡም እንግዲህ፣ በየቀኑ እየመጣው ፈልጋችኋለሁ። ስጨርስ አንደኛ ቪዲዮ ለቃለሁ። በርባሪ ጅራ

ከጎንደር ሳይሆን ከባህር ዳር ቅርብ ነው። ከባህር ዳር በአቋራጭ አሙሲት፣ ከአሙሲት አርብ ገበያ፣ ከአርብ ገበያ እስከ ሌላ አቦ ነው። ከሌላ አቦ ሳህና፣ ሳና ምናምን በሞተር በምናምን በቀጥቀጥ በአቋራጭ ከኤርፖርት እስከ ባህር ዳር ድረስ በፕሌን ሄድ እና ከዚያ በኋላ በአቋራጭ አቆራርጠዋለሁ ማለት ነው። እንግዲህ በሰላም ባህር ዳር ገባን። ከባህር ዳር ኤርፖርት እንደወረድኩኝ ቀጥታ ታክሲ ያስኩኝ ወደ 13 ብዬ እሱም እየሰራችውን ቪዲዮ ስላየሁኝ 13 ቀበሌ ላክ ማርክ ሆቴል ነው ምንም ነገር ስላለች ወደዛ ሆስፒታሉ ፈለገ ሆስፒታል የሚለውን ቪዲዮ ላይ ይቻሉ እዛ ጋ ወሰደኝ ያልኩት ይዞኝ እየሄደ ነው ታክሲ ማለት ነው። ይኸው እንግዲህ እንደምታዩት ባህር ዳር ከተማ ላይ ነን ማለት ነው። እየተጓዝኩ ነው። እዛ ሆቴል ስደርስ ደግሞ ያለው ነገር ሁሉ ነገር የደረስኩበትን እየቀረስኩ አሳያቸዋለሁ ማለት ነው። እዚህ ባህር ዳር ውስጥም ፈለገ ካጠዋት ው ወደ ገጠር መሄድ የማይቀር ነው ማለት ነው። እንሻላ እንዳገኛት እሷን በሰላም እንድትቀበለኝ እንደ አድርጉልኝ። እናንተም ትቀበለኛለች ተስፋ አረጋለሁ። ጊዜውም ረመዳን ነው። እዚህ ደስ ነፍቼ መጥቼ ደግሞ መንገዱን ስጓዘው በቃ በሀሳብ ሱመያ የሆነ ዲኮር አድርጋ ኬክ አድርጋ ልጆቹን ፎ አርጋ አለባብሳቸው ምናምን ነገር በቃ የምትጠብቀኝና ሰርፕራይዝ የምትለኝ ነገር እየመሰለኝ ነው። እንሻላ እንደ ሀሳብ ያለ ያርገው። እንደዛ እየመሰለኝ እየሄድኩ ነው። ወይም ደግሞ በቃ ሰርፕራይዝ ታደርገኝ አፍጠር ሰዓት ላይ አፍጥር ሰዓት ላይ በቃ ሁሉ ነገር ሾርባው፣ ሳምቡሳው ምናምን ቀራርቦ ከቤተሰቦቿ ጋር ምናምን ነገር ሆነ ታስፈጥረኛለች ብ እያሰብኩኝ በቃ አለ አይደለ ሁሉ ነገር ተዘጋጅቶ ልጆቹ ማዘጋጀታቸው ስታሳየኝ ደርሻለሁ። አስራ ሦስት ቀበሌ ይኸው ዋን ዳቦ ሆስፒታሉ አካባቢ ነው ያለሁት፣ ደርሻለሁ

ኦኬ ውድ ቤተሰቦቻችን እንዳያችሁት፣ ባህር ዳር አንቺ አለም ሱመያ እዚህ ነበረች ማለት ነው። እዚህ ነበረች ያረፈችው፣ ለረጅም ጊዜ ቆይታለች፣ ቦታለች አሉ እዚህ ሆቴል ውስጥ ነበረች። ይኸው 13 ቀበሌ ፈለገ ሕይወት አካባቢ ነች። እዚህ ነው ያለሁት፣ ፈለገ ሕይወት አካባቢ ነኝ፣ 13 ቀበሌ። እሷ ያረፈችበትን ሆቴል እኔም አይቼዋለሁ ማለት ነው እና እኔም እዛ ነው ያረፍኩት። የተወሰነ ቀን ነው ብዚህ ያለሁት እና በተረፈው ደግሞ ከተማ ውስጥ ዞር ዞር ብዬ እዚህ የተወሰነ ቀን ቆይና ወደ ሄደችበት እኔ ሄዳለሁ ማለት ነው። ከዚህ በአቋራጭ የሚቀርበው በጎንደር ሳይሆን በዚህ ከባህር ዳር የሚቀርበው ከዚህ አሙሲት፣ ከአሙሲት አንበሳሜ፣ ከአሙሲት አንበሳሜ፣ ከአንበሳሜ አርበ ገበያ፣ ከአርበ ገበያ ሳና እያልኩኝ እያቆራረጥኩኝ በአይሱዙ ቅጥቅጥ በሞተር እያደረግኩኝ አጓዛለሁ። አብራችሁን ቆዩ ማለት ነው። ባይ ባይ

እንግዲህ ፎቶ እስኪነሳና ማስታወሻ ማስታወሻ ላይ ነው ይችላል። ያው እቴጌ ጣይቱ መዝናኛ እንደዚህ የእኔ ስራ ርዕሱ ራሱ ፍለጋ ነው መሆን ያለበት። ይሄ የምታዩት ጣና ሀይቅ ነው። እትጌ ጣይቱ መዝናኛ ምን ላይ ያለው ጀልባ ነው መርከብ እዚህ ቆሜ እንግዲህ ካሜራ ይዤ ዙም አድርጌ መፈለግ ነው እነሱን። አየሩ ደስ ይላል። ውሃ እዚህ ጋር ሲንቀሳቀስ ድምፁን ይሰማል። ፈልግ ያጠዋት ረጅም ሰዓት ቆምኩኝ እዚህ እንደ ባለፈው ያው ሁሉ አይመጡም። እንግዲህ በየቀኑ ነው እየመጣው ፈልጋችኋለሁ። ስጨርስ አንደኛ ቪዲዮ አንገማ ነገር ነው። እዚህ እራሱ ቁጭ ብሎ መዝናናት ተዝናናልኩ። ነዳጅ ያለው ግን ቼክ አድርጋለሁ እዚህ አለ።

ጀልባዋ አልነሳ ብላ በግድ ተነስታ ጉድ ሆነን ነበር። እንግዲህ መሀል ከደረስን በኋላም እንደ አዲስ ሞተሩ ጠፍቶ ሲሽከርከር ነበረ። በመከራ ተመለስን።

እኔ ብትንከባ ለእራሱ ምን አይመስልኝም። እየሄድኩኝ ነው እየሄድኩኝ ነው። መጋቢና ማር አልሄድም ብለው ፈርተው

ኒ ዘንባባው ውበቱ አረብ ሀገር ነው ይመስለው። በቃ እንግዲህ አጣዋት። እዚህ ከተማ ውስጥ የለችም ሄዳለች አሉ። እንተለል ነው ማለት ነው፣ ወደዛ ወደ ገጠር ሄጄ ልፈልጋት ነው። እዚህ ምንም ተስፋ ማድረግበት የለም ማለት ነው። ከተመቸኝ እንግዲህ በአይሱዙ ቅጥቅጥ በምናምን እያልኩኝ እቀርጽላችኋለሁ፣ በቅጥቅጥ በሞተር ምናምን እያልኩኝ ሁሉም ቦታ የምቀርጽላችሁናል ማለት ነው። እና እስከ መጨረሻው ከኔ ጋር ሆኖ እላችኋለሁ መጋላ ጅራ ከውፊ

አንደኛ ተከፋ።